ቆያኔ ይህንን ቪዲዮ ተመልከቱት። አይ ሃይ ሰላም፣ እንዴት ናችሁ ውድ በዓለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ ነው የምለው ለው እንግዲህ በአራተኛ ቪዲዮ የተመልሻለው። እስካሁን ሶስቱን ቪዲዮዎችን ተመልክታችሁ ለሰጣችሁ አስተያየት በሙሉ በጣም ነው የማመሰግነው፣ አከብራችኋለሁ፣ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ ዘጠኝ ዓመት ቪዲዮ መጫን ስጀምር የጫንኩት ቪዲዮ ነው። አራተኛ ቪዲዮ የነበረ መጫን ስጀምር የሚገርማችሁ፣ የዛን ጊዜ ተመልካች አልነበረ። ተመልካቾች 15፣ 10፣ 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድነው በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው፣ እኔ አነቃቂ ንግግር ተናጋሪ አይደለሁም። ግን አንድ እውነት አምናለሁ ይኸውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። ተስፋ ለመቁረጥ ምን ያክል ውጤታማነትን እንደሚያጎናጽፍ የሚያሳይ ቪዲዮ ዛሬ ይዤላችሁ መጥቻለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የህያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት ያለም ዳርቻ ፈጣሪ ከክፉ ነገር ይጠብቃችሁ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት ፈጣሪ ከክፉ ነገር ይጠብቃችሁ። እንግዲህ መግቢያ ላይ ያሳየኋችሁን ቪዲዮ በጣም እኔ ስለወደድኩት ወደ እናንተ ይዤው መጥቻለሁ። በጣም አስተማሪና አበራታች ነው። የሆነ በቃ ተስፋ የቆረጠ ሰው ይሄንን ልጅ ታውቁታላችሁ ዩቱብ ላይ ዩቱብ ላይ ታዋቂ ነው። አሁን ላይ አንደኛው ቻናሉ ከአንድ ነጥብ ሰባት ሚሊዮን በላይ ተከታይ ያለው ሌላኛው ቻናሉ ከአንድ ነጥብ ሶስት ሚሊዮን በላይ ተከታይ ያለው ማለት ነው። እንደምትመለከቱት እኔ ራሱ ሳየው በጣም ነው የተገረምኩት። የምር እንደዚህ አይነት የሆነ ተሞክሯቸውን እንደዚህ አይነት ተሞክሯቸውን ከየት ተንስተው የት እንደደረሱ የሚናገሩ ሰዎች መልካሞች ናቸው ብዬ ነው የማስበው። ምክንያቱም ብዙ ተስፋ ቆርጦ ለመስራት አስቦ አቅዶ የሆነ ነገር ለማድረግ አቅዶ አይ በቃ አይሳካልኝም ብሎ ወይ በቃ ያ የተነሳበት መንገድ የጀመረው ስራ አድካሚ ሲሆንበት፣ በቶሎ ውጤት ሳያይበት ሲቀር ተስፋ ቆርጦ ብዙ መስራት እየቻለ ቢታገስ ብዙ ትልቅ ደረጃ ላይ መድረስ እየቻለ ተስፋ ቆርጦ ቁጭ ያለ ሰው አለ። ለእንደዚህ አይነት ሰዎች ትልቅ ብርታት የሚሆን ቪዲዮ ስለሆነ እኔ በጣም ስለወደድኩት ይጀላችሁ መጥቻለሁ። እንግዲህ አቤል ብርሃኑ የወይኗ ልጅ ዩቱብ ቻናል ዩቱብ ላይ ታውቁታላችሁ ብዬ አስባለሁ። እንግዲህ በጣም ብዙ ተከታይ ያለው ዩቱበር ነው። ይሄ ቪዲዮ እዩት። መግቢያ ላይ ያሳያችሁ ቪዲዮ ከዘጠኝ ዓመት በፊት ዩቱብ ሲጀምር የቀረጸው ለአራተኛ ጊዜ ወደ ዩቱብ ቪዲዮ ለመጫን ለአራተኛ ጊዜ የጫነው ቪዲዮ ላይ የተቀረጸ ነው፣ ይሄ ማለት ነው እና በዛ ሰዓት ምንድን ነው ያለው? በዛ ሰዓት ተመልካች የለኝም ነበር። በዛ ሰዓት እምለቀውን ቪዲዮ የሚያይልኝ 15 ሰው ሀያ ሰው፣ እንደውም ደግሞ ከጓደኞቼ ጋር በየሌላ አካውንት እየገባው ከጓደኞቼ ጋር እምናየው ይበልጥ ነበር። ተመልካች የለኝም ነበር። አሁን ግን አስቡት የት እንዳለ ማለት ነው። አስር ሰው 15 ሰው ሀያ ሰው የሚያየው ሰው እንደውም ደግሞ በሌላ አካውንት እየገባ ራሱም እያየ በጓደኞቹም በሌላ አካውንት እየገቡ እያዩ የነበሩ ምንም ተመልካች ያልነበረው ሰው ዛሬ የት እንዳለ ስታዩ እናንተ ለመስራት ትበረታታላችሁ። ለእኛ ብርታት ይሆናል። እንደዚህ አይነት ተሞክሮን የሚያጋራ ሰው እውነት መልካምና ቅን ሰው ነው ብዬ ነው የማስበው። እውነት ለመናገር በጣም ማለት ነው። እና ዛሬ እንግዲህ ከአንድ ነጥብ ከአንድ ሚሊየን በላይ ተከታይ ያለው አንድ ጥ ምናምን ተከታይ ሁለት ቻናል አለው። ሁለቱም ከሚሊየን በላይ ነው ያለው ተከታይ። ማሻላ በጣም ደስ ይላል። አሁን እይታ በጣም አሪፍ እይታ አለው እና እዛ ያኔ ቪዲዮ ቀርጻችሁ ስትለቁ የሚመለከት ሳይኖር ሲቀር ያኔ እይታ ሳይኖረው ሲቀር እይታ ሳይኖረው ሲቀር ምናምን የሆነ ተስፋ መቁረጥ ምናምን በእንደዚህ አይነት አሁን ብዙዎች እያቋረጡ የተዉት አሉ ዩቱብ ቻናል ከፍተው ማለት ነው ከ እኔ ጀምሮ እኔ ራሱ ይህን ቻናል ከከፈትኩት ጀምሬ የሆነ ሰዓት ላይ ተስፋ በመቁረጥ ትቸው ነበር በቃ ይከፍልም አይመስለኝም ነበር ዩቱብ ይከፍላል የሚሉት ነገር ውሸት ነበርም የሚመስለኝ እና ውድ ቤተሰቦቼ እንደዚህ አይነት ተሞክሯቸውን ከየት ተንስተው የት እንደደረሱ የሚናገሩ ሰዎችን ስናይ ለኛ ብርታት ሞራላችን እንዲነሳሳ ያደርጋል ብዬ ስላሰብኩ የአቤልን ቪዲዮ ዛሬ እዚው መጥቻለሁ። እኔ ብቻ አይቸው ለምን ይቅር፣ ቤተሰቦቼ እናንተ የምትመለከቱኝም አይታችሁ ልትበረታቱበት ትችላላችሁ ብዬ ስላሰብኩ ቪዲዮውን እዚው መጥቻለሁ እና እኔ በጣም ነው የተገረምኩት። ማሻላ ብያለው ሀቂቃ እና ውድ ቤተሰቦቼ ዩቱብ ከፍታችሁ ሰዓት ለመሙላት ሰብስክራይበር ለመሙላት ያደክማል፣ በተለይ ለእኛ የመዳም ቅመሞች በራሳችን ተፍጨርጭረን ለማሳደግ የምንጥር ለእኛ ይከብዳል። ታዋቂ ሰዎች አንድ ታዋቂ የሆኑ ሰዎች ታዋቂዎችን ደግሞ ጠጋ ብለው ቻናል የከፈቱ ሰዎች በአንድ ቪዲዮ ራሱ ቻናላቸው ያድጋል፣ ብር መስራት ይጀምራል። ሰዓቱ ምን ሁሉ በቃ ብር መስራት ይጀምራል፣ በአንድ ቪዲዮ ማለት ነው። እኛ ሶስት መቶ አራት መቶ ቪዲዮ ጭነን ላይቭ ላይ ተቀምጠን ነው እና በዚህ በዚህ ነገር ተስፋ እየቆረጡ እያቆሙ ብዙ ልጆች አሉ። እኔ እንኳ ማቃቸው ማለት ነው አብረን ላይቭ ላይ እኔ ላይቭ ስገባ ሰዓት እንዲሞላለን ላይቭ ስገባ እየመጡ በርች ሀያት የሚሉኝ እነሱ ላይቭ ሲገቡ እየሄድኩ በርቱ መላቸው። በቃ ተስፋ በመቁረጥ አይ ይሄ ማድጉ አይከፍለኝም በማለት ተስፋ እየቆረጡ የተዉ ብዙ ሰዎች አሉ። እና ለነዛ ሰዎች ለእንደዛ አይነት ስሜት ላለን በእንደዛ ተዳክመን ለቀረን ብርታት ይሆናል ይሄ ቪዲዮ ማለት ነው። እና ውድ ቤተሰቦቼ ዩቱብ ቻናል ዩቱብ ይከፍላል፣ መቶ ፐርሰንት ይከፍላል። እኔ ምስክር ነኝ፣ እኔ ምስክር ነኝ። ጋይዝ እኔ ከማያምኑት ውስጥ ነበርኩ፣ ግን እኔ አሁን አልሐምዱሊላህ እናንተም በረካ ሆኑልኝ። ሁለት ጊዜ ዩቱብ ከፍሎኛል። ዩቱብ በስነ ስርአት ነው የሚከፍለው፣ ግን መስራት ይጠበቅባችኋል። እይታ ካላችሁ ጠንከራችሁ ከሰራችሁ በደንብ የሚከፍለው ዩቱብ ማለት ነው እና መስራት እየፈለጋችሁ ግን በቃ ግራ እየተጋባችሁ አይ አይከፍልም ይሄማ፣ አያድግም ብላችሁ ተስፋ ቆርጣችሁ ለተዋችሁ እኔ የምላችሁ ነገር ስሩ ነው። ኮሜንት ስር ዩቱብ ቻናል ክፈችልን፣ መስራት እፈልጋለሁ፣ ግን አሰራሩን አላቅም፣ ማወቅ እፈልጋለሁ የምትሉ አላችሁ። እኔ በቻልኩት ኢንሻአላህ፣ ወይ በዚህ ቻናል ወይ ሌላም ቻናል አለኝ በዛ ኢንሻአላህ የቻልኩትን ልነግራችሁ እችላለሁ ቪዲዮ እንዴት ኤዲት እንደምታደርጉ ምን አይነት ቪዲዮ ነው ለዩቱብ የሚሆነው ምን አይነት ቴምኔል እንዴት ነው መስራት የምንችለው ምን አይነት ርዕስ ነው ማስገባት ያለብን የሚለውን ነገር እኔ የቻልኩትን ኢንሻአላህ በዚህ ቻናል ብዙ ጊዜ ያው ሪያክሽን ቪዲዮ ስለምሰራ በዚህ ቻናል ካለቀኩኝ ወይ በዛኛው ያኛውን ቻናል ሼር አድርግላችሁና ሀያት ሁለት ሚል ቻናል አለኝ በዛ ኢንሻአላ እኔ እኔ ባግሜ እኔ ለኔ የጠቀመኝ ነገር ላጋራችሁ እችላለሁ ማለት ነው እና መስራት ጀምሩ ጋይስ። መዳም ቤት ሆናችሁ ዋይፋይ እያለ በቃ ቲክቶክ ላይ ገብተን ቪዲዮችን ስክሮል ስክሮል በማድረግ ሰዓታችንን የምናባክን ብዙዎች ነን። ግን ቪዲዮ እዚህ ላይ ጠንክራችሁ ስንት እውቀት እያለ ስንት በቃ ስንት እውቀት ያላቸው የእጅ ስራ ሊሆን ይችላል ብዙ አይነት ተሰጥኦ ያሏቸው ግን በቃ ዩቱብ አይከፍልም በማለትም ተስፋ በመቆረጥም እያቋረጡ ወይም ደግሞ በቃ እንደዚሁ ዝም ብሎ ነገር መስሏቸው ከምንም የማይቆጥሩት አሉና ብዙ እውቀት እያላችሁ ዩቱብ አይከፍልም እያላችሁ ወይ በመጠራጠር ባለማመን ባለማመን ምናምን ሊሆን ይችላል። በቃ እውነት በቃ ይሄ ቻናል ማ አድጎለን አይከፍለኝም በዚህ ቻናል በቃ ዩቱብ አይከፍልም ብለው ብላችሁ ምናምን ተስፋ የቆረጣችሁ ዩቱብ እንደሚከፍል ለነግራችሁ ወዳለሁ። ነገር ግን ለመከፈል በዩቱብ ተከፋይ ለመሆን የራሱ የሆነ መስፈርት አለው። ያው እንደምታውቁ ታቁታላችሁ። ጀምራችሁ የተወችሁ በቃ ተስፋ ቆርጣችሁ የተዋችሁም ካላችሁ እናንተ እናንተ ታቁታላችሁ። ለአዲሶች ደግሞ ዩቱብ በዩቱብ ተከፋይ ለመሆን በመጀመሪያ ደረጃ የራሱ የሆነ መስፈርት አለው። አንደኛ አንድ ሺህ ሰብስክራይበር ማግኘት አለባችሁ አንድ ሺህ ተከታይ ሁለተኛው ደግሞ አራት ሺህ ዋች አወር መኖር አለበት ይህን ከሞላችሁ ና ንጹህ ከሆነ ቻናላችሁ ሞኝታይስ ትሆናላችሁ ከዛ በኋላ ዩቱብ ክፍያ ይጀምራል ማለት ነው ያው የምትሰሩት ቪዲዮ ምን አይነት ነው የሚለውን ነገር በስራ ጠንክራችሁ ከሰራችሁ ዩቱብ ይከፍላል ጋይስ ስሩ ነው ማለት ፈልገው ኔ ስሩ ጋይስ ስሩ ዩቱብ ቻናል መክፈት በጣም ቀላል ነው። የምር ከፍታችሁ ቪዲዮ ለመልቀቅ ቀላል ነው። በኋላ ደግሞ ሰአቱ ሲሞላላችሁ፣ ሰብስክራይበሩ ሲሞላላችሁ ደግሞ ሞኒታይዝ ለማድረግ ሞኒታይዝ አድርጋችሁ ከዛ በኋላ ማሳደግ ነው ቻናላችሁን እና ውድ ቤተሰቦቼ አንዳንዶች አሉ የሚናገሩ ዩቱብ እንደሚጠቅም በዩቱብ ተጠቃሚ እንደሆኑ በግልጽ የሚናገራሉ። አንዳንዶች ደግሞ አይናገሩም በቃ የሆነ ጠቃሚ ነገርን አንዳንዴ ማካፈል የማይቆጥሩ የማይፈልጉ ስላሉ አንዳንዶቹ አይናገሩም። አንዳንዶች ደግሞ እንደዚህ በግልጽ ይናገራሉ። ስለዚህ ጠንክራችሁ ስሩ ነው የምለው ጋይስ፣ ጠንክራችሁ ስሩ ስሩ። የግድ እንደዚህ በቪዲዮ ወጣችሁ ብቻ አይደለም የምትሰሩት። ብዙ አይነት ሙያ ሊኖራችሁ ይችላል። ብዙ አይነት መማር የሚፈልግ ሰው አለ። እጅ ስራ ሊኖራችሁ ይችላል። በቃ የተለያዩ ነገሮች አዝናኝ አስተማሪ ነገሮች ሊሆን ይችላል። የተለያዩ ነገሮችን በተለያየ ኮንተንት መታችሁ ብትሰሩ ዩቱብ ከፍታችሁ ብትሰሩ አሪፍ ነው ብዬ አስባለሁ። እኔ ብዙ ተከፍሎኝ ሳይሆን ነገር ግን ይህንንስ ማን ይሰጣል? እና ያው እናንተን አመሰግናለሁ ላይክ ስለምታደርጉኝ ያው በእናንተ ስለሆነ ማለት ነው በኦዲንሶቼ እና ጥሩ ተመልካች አፍርታችሁ ጥሩ ተመልካች አፍርታችሁ ጥሩ እይታ ካላችሁ ዩቱብ በስነ ስርዓት ይከፍላል። በወር በወሩ ነው የሚከፍላችሁ ጋይስ እና ጠንክራችሁ ብትሰሩ ተስፋ እንዳትቆርጡ። ተስፋ ይቆርጣችሁ የተቀመጣችሁ ተስፋ አትቁረጡ። የምር ተስፋ ለመቁረጥ ምን አይነት ውጤት ላይ እንደሚያደርስ እንድታዩት ነው ይህን ቪዲዮ ይዤላችሁ የመጣውት። ከዘጠኝ አመት በፊት የሰራው ቪዲዮ አስገብቶ አሁን ምን አይነት ደረጃ ላይ ነው አስር አስራ አምስት ሰው ያየው የነበረ ሰው፣ እሱም በሌላ አካውንት ከጓደኞቹ ጋር እየገባ ቪዲዮውን ሲያጫውት የነበረ ሰው ዛሬ ላይ ከአንድ ሚሊዮን በላይ ተከታይ ይዞ በቃ በጣም አሪፍ ደረጃ ላይ ሆኖ እያየን ነው። ስለዚህ ምንድነው ተስፋ ለመቁረጥ ስኬታማነትን ያጎናጽፋል። ስለዚህ ጠንክራችሁ ስሩ ለማለት ያክል ነው። እንግዲህ፣ እንዳልኳችሁ ስለ ዩቱብ አከፋፈት፣ ስለ ቪዲዮ ኤዲት ማድረግ፣ ምን አይነት ቪዲዮ ነው መቅረጽ ያለብን ዩቱብ ርዕሶች፣ ከርዕስ ጀምሮ እኔ አሁን በርዕስ የሆነ ማስጠንቀቂያ የመጣብኛለን። ምን አይነት ርዕስ ነው መጽሐፍ ያለብን ምን አይነት ህግ ነው ዩቱብ የሚፈቅደውስ፣ የሚከለክለውስ የሚለውን ነገር ኢንሻአላ የምችለውን ኢንሻአላ እስኪ አመቻችቼ ልነግራችሁ ወዳለሁ ቪዲዮ ልሰራላችኋለሁ ብዬ ተስፋ አደርጋለሁ። እንሻላህ ባላህ ፈቃድ። ግን አሁን ዩቱብ መንገድ ላይ የሆናችሁ ዩቱብ ቻናል ከፍታችሁ ግን አቡ ሰዓቱ አይሞላም አቡ ሰብስክራይበሩ ይህ መቼ ሞልቶ ነው የሚያድገው? መቼ ነው አላድጋለኝ ብላችሁ ተስፋ የቆረጣችሁ ተስፋ አትቁረጡ ለማለት ያክል ነው። በማንኛውም ነገር ላይ ተስፋ መቁረጥ ጥሩ አይደለም። ተስፋ መቁረጥ ጥሩ አይደለም። ጠንክራችሁ እንድትሰሩ እፈልጋለሁ ማለት ነው፣ ውድ ቤተሰቦቼ። ውጭ ዩቱብ ይከፍላል እና ውድ ቤተሰቦቼ ዛሬ ችልላችሁ ነው የወደድኩት። እንግዲህ በነ ሱመያ በነ በነ ሱመያ በነ አዩ ቪዲዮ አልመጣውም። እስኪ ዛሬ ላይካችሁን አየዋለሁ ማለት ነው። እስኪ ዛሬ ላይካችሁን ማየት እፈልጋለሁ። በራሳችሁ ስራ ነው ሌላ ስራ ይዛችሁ ነው የምትሉላችሁ ኮሜንት ላይ ማለት ነው። ሰው ስለ ኦዲየንስ የሚፈልገውን ነገር ይዘን እየመጣን ነው እንጂ በራሳችን ኮንተንትም እኔ አሁን በራሴ ኮንተንት መምጣት እፈልጋለሁ፣ ግን ሰው የሚፈልገውን አይተን ነው የምንሰራው። ለዛ ነው እና ይሄ ደግሞ ለእናንተ ይጠቅማችኋል ብዬ ያሰብኩት ነገር ነው። ደግሞም ይጠቅማችኋል ጋይስ። እኔ ሳየው በጣም ነው የተገረምኩት። በቃ በጣም ነው የተነሳሳሁት። እንዴ ከዚህ ተነስቶ ነው ወደዚህ የሚደረሰው ብዬ የሆነ በቃ ብርታት ነው የተሰማኝ። ቪዲዮውን ሳየው ና ይህንማ በቃ ኦዲየንሶቼ ጋ ይዤው ሄዳለሁ፣ ኦዲየንሶቼ ጋ አካፍላችኋለሁ ብዬ ይዤው መጣሁ። እንዳጋጣሚ ያላያችሁት ካላችሁ በዚህ ቪዲዮ ተጠቃሚ እንድትሆኑ ስለምፈልግ ነው። የውድ ቤተሰቦች በርቱ፣ በርቱ እንሻላ። በሌላ ቪዲዮ እስከምንገናኝ ድረስ በእያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ